በህልማችን ጣቶቻችን የሚቆረጡ ከሆነ ወይም ሲቆረጡ ካየን ይህ ልብ ልንልና ራሳችንን ልንጠይቅ ይገባል ለምሳሌ አንድ ሰው አንዱ ጣቱ ከሆነ የተቆረጠው አንዱ ሰላት መዘናጋቱን ወይም አለመስገዱን ሊያመለክት ይችላል እንዲሁም የገንዘብ መቀነስን ከቤተሰብ መለያየትን ሊያመለክት ይችላል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናል ቤተሰቦች እንደምን አላችሁ? በያላችሁበት ያላህ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በህልማችን ጣታችን ሲቆረጥ ማየትና እንዲሁም ጣትን በህልም ማየት ስለሚለው የህልም ፍች ይሆናል። በታላቁ የህልም ፈቺ ሙሐመድ ሙሴን የህልም ፍቾች መሰረት ዛሬ የተወሰኑትን እናያለን። አብራችን ቆዩ ታላቁ የህልም ፈቺ መሐመድ ኢብኑ ሲሪን ረሂመሁላህ በህልማችን ጣቶቻችንን ስናይ ሶስት አይነት የህልም ፍቾች አሏቸው። የቀኝ እጃችንን ጣቶች የምናይ ከሆነ ይህ አብዛኛው በኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት አምስቱ የሶላት ወቅቶችን ያመለክታሉ። አምስቱ የቀኝ እጃችን ጣቶች አምስቱ ግዴታ ሶላቶችን ያመለክታሉ። የአውራ ጣታችን የሱቢ ሶላትን ያመለክታል። እንዲሁም አመልካች ጣታችን ደግሞ የዙሁር ሶላትን ያመለክታል። መካከለኛው ጣታችን ደግሞ የአሱር ሶላትን ያመለክታል። እንዲሁም ደግሞ የቀልብ ጣታችን የመግሪብ ሶላትን ያመለክታል። ትንሿ ጣታችን ደግሞ የኢሻ ሶላትን ታመለክታለች። እንዲሁም ደግሞ በሁለተኛ ጣቶቻችን የቅርብ ዘመዶቻችንን ያመለክታሉ ለምሳሌ ሚስቶቻችንን፣ ልጆቻችንን፣ ወንድሞቻችንን እንዲሁም በእኛ ስር ያሉ የቤተሰብ አባሎቻችንን ያመለክታሉ። በሶስተኝነት፣ ጣቶቻችን ገንዘብን ወይም ሲሳይን ያመለክታሉ። የግራ ጣቶቻችን ደግሞ ትንሽ ራቅ ያሉ የቤተሰብ አባሎችን ያመለክታሉ ለምሳሌ የወንድም ልጅ፣ የእህትን ልጅ ያመለክታሉ። የህልም ፍቻችን ግን እንደ ጣቶቻችን አይነትና እንደ ጣቶቻችን ጉዳት የህልም ፍቻችንም የተለያየ ይሆናል። ለምሳሌ በህልማችን ጣቶቻችን እጅግ አምረውና ተውቦ የምናያቸው ከሆነ ይህ እጅግ በጣም መልካም የሆነ ህልም ነው። የቤተሰብ ደህንነትን፣ በዲል ላይ መጠንከርን፣ ሶላቶቻችንን አስተካክልን መስገዳችንን እንዲሁም ደግሞ የገንዘብ መባረከን ያመለክታሉ። በህልማችን ጣቶቻችን ሲጨምሩ የምናይ ከሆነ ለምሳሌ አንድ ሰው የቀኝ እጁ ጣቶች አምስት ናቸው፣ ግን ስድስተኛ ሲሆንለት የሚያይ ከሆነ ይህ የእውቀት መጨመርን፣ የገንዘብ መጨመርን እንዲሁም የቤተሰብ መጨመርን፣ አዲስ ልጅ መወለድ ያመለክታል። በልማችን ጣቶቻችን የሚቆረጡ ከሆነ ወይም ሲቆረጡ ካየን ይህ ልብ ልንልና ራሳችን ልንጠይቅ ይገባል። ለምሳሌ አንድ ሰው አንዱ ጣቱ ከሆነ የተቆረጠው አንዱ ሶላት መዘናጋቱን ወይም አለመስገዱን ሊያመላክት ይችላል። እንዲሁም የገንዘብ መቀነስን ከቤተሰብ መለያየትን ሊያመለክት ይችላል። ልክ እንደዚህ አይነት ህልም ስናይ ራሳችን ልንፈትሽ ይገባል። ለምሳሌ ሶላታችንን የማንሰግድ ከሆነ ሶላታችንን በሚገባ መስገድና ተውበት ማድረግ አለብን። ከአላህ የተላከ ማስጠንቀቂያ ሊሆን ይችላል። እንዲሁም የቤተሰብ ችግር ካለ እሱን ማስተካከል፣ የገንዘብ ችግር ካለ ደግሞ እሱ ላይ ጥንቃቄ ማድረግ አለብን። አላህ የበለጠውን ያውቃል፣ ወላሁ አዕለም። የህልም ፍች እንደ ሰውየው አላሚና እንደ የግል ህይወቱ የህልም ፍቹም ሊለያይ ይችላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።